አያብ አያብ ወንድ ልጅ ሆነ። ከጀርባ የምትሄደው ነገር አላልክም። እሱና እኮ እስከ ጥግ ድረስ ከሆነ የተጋፈጠ ልውሉ ማለት እኮ ጠንበለሌ ማለት እኮ እስከ ጥግ ድረስ በፊት ለፊት የተጋፈጠ ጀግና ነው። ተግባባን? እንዲገባ ብዬ ነው። አይ የኔ ነገር፣ እኔ እኮ ሰላምታ ሳል ለቤተሰቦቼ ለተወዳጆቼ ለተናፋቂዎቼ ሰላምታ ሳልሰጥ ቀድሜ የምንጣጣው ነገር ሆኖ የሚገርመኝ። አረ ቆይ ሰላም ብላችሁ ኔ ውዶች ዬ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻሪ ቤተሰቦች እንዴት ናችሁ? ሁላችሁ ደህና ናቸው? ሁሉ ሰላም ሁሉ መልካም። እኔ ጋ ሁሉ ሰላም ሁሉ መልካም። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሆነ ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስቴ እንደተለመደው ባያችሁት ቪዲዮ ልክ እንደተለመደው እንድሰጡ በአክብሮት እጠይቃለሁ። ሁላችንም በየራሳችን አስተሳሰብ ትክክል ነን፣ በየራሳችን ነው እያልኳችሁ ያሉት እንጂ ካለ ትክክል ነው ክክል ትክክል ነው አላችሁ። እኔም በራሴ እናንተም በራሳችሁ እነሱም በራሳቸው ትክክል ነን። ነገር ግን አንድ ሊያግባባን የሚችል እውነት አለ ማለት ነው። መጀመሪያውንም ልክ ከሰሞኑም እንዳልኳችሁ ያ ከሄሉ የሆነ ነገር ጥቅም ፈልጎ እንጂ እሷን ወዷት ፈቅዶ እንዳልመጣ በብዙ ነገሮቹ እያያችሁ ነበር ብዬ አስባለሁኝ። ልኦል ትክክለኛው መልስ ዛሬ ሰጥተዋል። ከእሷ ምን ፈልጌ የመጣው መሰለ ሲል ብዙ ነገር አላት አለ። በቂ ትክክለኛ መልስ ነው ያለ። ኮንፊደንሷ ብቻ በቂ ነው። ሄሉሻ እንዴ፣ ሄሉሻ እኮ ማለት ነው በመልኳ ሳይቀር የሚናገራት ማህበረሰብ ውስጥ እኮ ነው ያለችው። ግን እሷ ስለምንም ነገር ተጋፍጣ እዚህ ጋር ደርሳለች። ተሽላ ተለውጣ ብዙዎችን እያሳየች ነው። ኦኬ ለቤተሰቧም ለራሷም እየኖረች ያለች ታዳጊ ወጣት ናት። አንተ ደግሞ በጓሮ ነው፣ ማንም አያውቅም። እኛ ያወቅን በሄዱ ነው፣ እውነቱን ነጭ ነጫን ስንነጋገር። ስለዚህ ዝናን ነበር የፈለግከው፣ እውቅናን ነበር የፈለግከው። ይኸው መጡ፣ መጡ እውቀቶች፣ መጡ እውቀቶች፣ ተሰብስቦ መጡ ማለት ነው፣ ታወቀ ማለት ነው እና ምን አላት ላልከው፣ እውቅና አላት። ብዙዎች ያቋታል። ዓለም ነው የሚያውቃት። ሄሉም በነገራችን ላይ ሰብስክራይቧ ትንሽ እንኳን ቢሆንም፣ ዓለም በጣም ብዙ ሰው ቁም ነገር ያላቸው ሰዎች ናቸው የሚያውቋት አብዛኞቹ የሄሉ ተከታዮች። ምክንያቱም በደጉ ቀን ነው ይህን ሰብስክራይብ ያገኘችው። እንደ ዛሬ በተግማማ አስተሳሰብ በተግማማ ቪዲዮ ምናምን ምና በተጨመላለቀ ይሄ በዝሙት በምና በምናምን አይደለም ይሄን ሰብስክራይብ ሄሉ ያገኘችው ማለት ነው። ደሳስ በሚሉ በሚያዝናኑ በሚያስቁ ቪዲዮቿ ስለሆነ የተከበሩ ባለትዳሮች፣ ልጅ ያላቸው የተሻለ ህይወት ያላቸው ህይወት ያስተማራቸው ሰዎች ናቸው ሄሉ ቻናል ውስጥ የሚገኙት። በኋላ በኋላ የመጡትን አይደለም እያወራ ያለሁት። ለዛ ነው ለሄሉ ብዙ እርግጫ የሌለው። አሁን ሄሉ ካያችሁ ሄሉ አካውንት የማያድገው እርግጫ የለም፣ ቲክቶክ ላይ እርግጫ የለም። እንዴ ስንት እየተባለኮ ነው፣ እየተዘቀዘቁ ምናምን። ሄሉ ሳስባት አሁን በዚህ አቋሟ የምችል ሁላ አይመስለኝም። ግን አለሁ እኔ፣ አለሁ እኔ ጠበቃሽ ማለት ነው። አንድ ነገር ልትይ ስትይ እየዘበብኩ ነው አፍሽን ማዘጋሽ ማለት ነው እንደዚህ በኋላ። ማለት ሳስበው የሌሎች ጣፈንታ ቢደርሳት ሄሉ ፈጣሪ ወይ ኮረንቲን ብቻ ይመስለኝ። ምክንያቱም አእምሮ አይችልም። ስስናት ትሄዱ ገባችሁ ወታት አለቅሳለች ምናምን ስብራቷን ታሳያለች። እያ ደግሞ ትክክል አይደለም። ሰዎች ብዙዎቹ ዘጠና ፐርሰንቱ የሰው ውድቀት የሚፈልግ ነው። ታውቃላችኋል በዚህ ምድር ላይ የሰውን መሻሻል የሚፈልግ አስር ፐርሰንት ራሱ አይሆንም። ወዳጆቿ እንኳን በመለወጣችሁ፣ ወዳጅ ያላችሁ ሰው እንኳን በመለወጣችሁ ይቀናል። ምን አግኝታ እንዴት ሆና ልፋታችሁን አይደለም የሚየው ማግኘታችሁን ነው እንደሷ ሰርች ላገኛል የሚላችሁ እንዴት ከየት አመጣችሁ እየተባላችሁ ነው የምታገኙት። የምታገኙትን ነገር እንኳን ማለት ነው። ኦኬ ስለዚህ ሄሉ አትችልም። ስስናት እንደዚህ አይነት ነገር ያው ትለምዳለች። አሁን እናስለምዳታለን። እንግዲህ ባወጅኩት መሰረት ረገጣ እንደምትጀምሩ ታስፋረጋለሁ። ቲክቶከሮች ማለት ነው ምክንያቱም አሁን ለይቶላችኋል። ከዚህ በኋላ አብዛኛው ሄሉን የሚደግፍ ነው ያብንም ብሎ የተገነጠረ ትንሽ ሰው ካለ እናንተ ያው ፍጠሩ ምንድነው ወከባ ፍጠሩ። ቲክቶክ ላይ ዝም አትበሉ። ኧረ ዝም አትበሉ። ምንድን ነው ይጨንቃል እኮ ዝምታ። ለማንኛውም የታሪን ቪዲዮ እንግዲህ አይታችሁታል ብዬ አስባለሁ ብዙዎቻችሁ። የተለቀቀው ደግሞ በአያልቅብህ ቤት ነው። አያልቅብህ ብየዋለሁ እኔ ማለት ነው አያልቅብህ ዝና ብዙ በያቤት ማለት ነው። ቪዲዮ የተለቀቀው ግን ማለት ነው። ሶሲ እውነተኛ እህት፣ እውነተኛ ጓደኛ ግትር ብላ ስለ እውነት የቆምችን የተጋፈጠች ልጅ ናት። ደሞች ከርከሮ ደግሞ ማለት ነው አለባበስሽን፣ ዋው ብያለሁ፣ ቀሚስሽን እወድጃለሁ። መቼም እኔ ያየሁትን ነገር ከመናገር ወደኋላ ተግባርሽ ግን ሚንቅ፣ ሚንቅ፣ ሚንቅ ስትይ ከሄዱ በላይ እኔ አቃለዋልሽ። ግን ማለት ነው ቢገባሽ፣ አንቺ አሁን ራስሽን ዝቅና እርክስ ነው ያደረግሽው። የኔ ሂድ ይውልሽ አንድ ወንድ ልጅ ባጣ ቆየን ካደረገሽ ነገ፣ አንቺንም የተሻለች ከአንቺ ሲያገኝ ገልብጦሽ ነው የሚሄደው። ይሄን ማሰብ ነበረብሽ። ምክንያቱ ሴት ነሽ አንቺ፣ ሴት ነሽ። ሄዱ እንደዚህ እያለቀሰች ገፍትሮ ትቷል የሚሄድ ወንድ። ሲቀጥል ደግሞ አንቺ በእሷ ፊት ከዚህ በኋላ ከአንቺ ጋር ነኝ ብሎ ቀለበት አድርጎላት ዛሬችን ሰበብ አገኘ ብሎ ወደ አንቺ የሚመጣ ሰው ነገ አንቺም ያጎትሽ ልጅ በሩቁ ስስሜ ካየሽቶች ነው የሚሄደው። ሲጀመር ያም ማለት ነው መረጋጋት የሚባል ነገር የለውም። ያልፈላ ሽሮ ታውቃላችሁ? ወይም ዘይት የሌለው ሽሮ እንደዛ ነው የሚንተከተከው። ሲንተከተክ ነው የሚኖረው። ሊበስልም አይችልም። ኦኬ። ስለዚህ አንቺም ዋጋ ቢስ ነሽ። ነገ የሆነ ቀን ላይ ሌላዋ ስትመጣ አራግፎሽ ይሄዳል። አሁን አንቺ ወዶሽ እንዳይመስልሽ አንቺ ጋር የመጣው እውነቱና ነጭ ነጭ ነገር ስነግርሽ በሄሉ እልህ ስለያዘው እሷን ማሸነፍና መስበር የሚችለው በአንቺ ስለሆነ ብቻ ነው። ሌላ ሰው ቢያመጣ ሄሉ አታምንም። ምክንያቱም በቃ እኔን ስሜቱ እንዲገባይ ሊያደርግ ፈልጎ ነው፣ ወይ ደግሞ በቃ እኔን ለማናደድ ፈልጎ ነው ብላ ነበር የምትረዳው። ግን አንቺ ስለሆንሽ ግን ስብራቷን በቃ ማየት ፈለገ። ቤት አሳያት። ሄሉ ደግሞ ቆፍጠን በይ፣ ቆፍጠን በይ። ምንድን ነው ለሄሉትን ለመንበርከክ ማልቀስ እንዴ? ጥርግ ይበሉ። አንቺ እኮ እያየሽ እኮ ነው ከአንዱ አንዱ ከአንዱ አንዱ ተሸጋግሮ እግዚአብሔር እኮ ለአንቺ በቃ የሆነ ሰው ሲመጣ ወደ አንቺ ህይወት ሲሄድም ሆነ ሲመጣ ምክንያት አለው። በማንኛችንም ህይወት ውስጥ ሁልጊዜ የሚፈራረቁ ችግር፣ መከራ፣ ደስታ፣ ሐዘን ሁሉም ነገሮች አሉ። ሁሉም ነገሮች ግን የሚሆኑት ለበጎ ነው። ይሄንም ማሰብ አለብሽ። ቆፍጠን ብለሽ ማሳየት አለብሽ። ቆፍጠን ብለሽ ማሳየት አለብሽ። እውነቴን ነው የምናልሽ። እንደዚህ አትልፈሰሽለት፣ አትልመጥመጭለት። ወንድ ልጅ የጣሉን ሲያነሱበት ነው የሚወደው። እስኪ አንቺ ነገር ኖርማል፣ ለሌላ ነገር ሳይሆን ኖርማል፣ አንድ ወንድ ተዋወቅኩ ብለሽ ይዘሽ ነይ ኖርማል። ልክ እንደ ልውል ጓደኛሽ ወንድምሽ አድርገሽ ይዘሽ ነይ። ጭራውን እየቆላ ነው የሚመጣው፣ ጭራውን እየቆላ ውዴ። ወንድ ልጅ ማሸነፍ ከፈለግሽ ጠንካራ ሆነሽ አሳየው እንጂ እሱን በሚያዝናናው መልኩ ተሰብረሽ ማሳየት የለብሽም። ለፈጣሪሽ ተንበርከኪ፣ ለሰው ልጅ አትንበርከኪ። እንደ ምን ስለሆነ ሲጀመር ሴት መቀያየር ወይም ደግሞ ከአንድ ዋጋ አንድ ዋጋ መገለባበጥ እኮ እንትን አይደለም፣ እውቀት ወይም ደግሞ ጀብድ አይደለም። አየህ ሰው እንደዚህ ነው። ተገለበጠብህ። ሰው ሰሞኑን ጎበዝ አንተ ጀግናነት ትክክልነት ሲል የነበረ ሁላ ተገለበጠብህ። ምክንያቱም ትልቅ ጥፋት ስላጠፋ እውነት ተገለጠች። መጀመሪያም አንተ ልዑል፣ እስከዚህ ድረስ የሄደው የአንተን ማንነት ለህዝብ ለማሳየት እንጂ ከሄዱ ጋር ሌላ ነገር ፈልጎ አይደለም። አሁንም ደግሞ እሱም ነግረሃል፣ እኔም እነግርሃለሁ ልዑል እስከዚህ ድረስ የሄደው ያንተን ማንነት ማየትና ማሳየት ስለፈለገ ነው እንጂ ይሄን ነገር ከፈለገ መቼም በአደባባይ አያደርግም። ስም ትንሹ ቦታ አለ እኮ ይህን ነገር ተደብቀው ልክ እንዳንተ ተሹለኩ አደለም። ባላችሁበት ቦታ አሁን እናንተ ለቀረጻ አንድ ቦታ ነበራቸው አደለ? ይሄን ነገር ሲጀመር ደፍረው አያረጉ ማድረግ ቢፈልጉ አንተ አለ አይደል እንደ በድብቅ የተገኘኸው በድንብ ሆቴል ውስጥ የተገኘው ሰው አንተ አለህ ይቋል እንዴ? እንዴት የሷ ከበደብህ? ታዲያ እንዴት የሷ ከበደብህ? አሁን አንተ መጀመሪያ መጀመሪያውንም ቤተሰብ ድረስ የሄድከው ማንነትህን ለማሳየት እንደገና ደግሞ የሆነ በቃ አልሸነፍ በአይነት ልዑልን ያሸነፍክ መስሎ እንጂ ፍላጎት ኖሮ አይደለም። በምንም ተአምር ምንም ልትሉ ይችላላችሁ በዚህ ፍጥነት እሷ አዛ ገለል ትል አይችልም። ልጅቷ በአንድ መኪና፣ እነሱ በአንድ መኪና ሄዱ፣ ሄዱ ዞሩ ስትል ያቺን ያጫውታል። በቃ ይሄ ነው የሆነው ነገር። ምን ምን ምን ምን ልታወሩ ነው? ለዚህ ምን መልስ ልትሰጡ ነው? መልስ አላችሁ? መልስ ካላችሁ ትክክል ስትሉ የከረማችሁ መልስ ስጡኝ። አሳማኝ መልስ ካለ ማለት ነው አሳመኝ መልስ ከሌላችሁ ግን ምንም ባጽፉ ደስ ይለኛል። ምክንያቱም እኔን የሚያሳመኝ ነገር ከሌለ ምን ትርጉም አለው? እናንተም እጃችሁ ማድጋም ነው ለእኔ የሚጠቅመኝ ነገር የለም። እና አንዳንድ ጊዜ በማስተዋል ነገሮችን በማስተዋል ብናደርጋቸው ውጤት ያፈራሉ። የሆነ ወደ ነፈሰበት አትሆኑ። ኦዲንሶች ደግሞ ማለት አቋም ያለው ነገር ይኑራችሁ። አንድ ሰው በዕለቱ በሰራው ነገር ስህተት ካለበት ስህተት አለበት፣ ኦኬ። ግን ደግሞ የሆነ ነገር ተደርጎ በቃ እንደ ድርቅና እኮ ነው። የእሱ ድርቅና እኮ ነው። አይን ያወጣ እኮ ውሸት ነው፣ እየዋሸን ያለው ጋስ፣ አይን ያወጣ ውሸት እንደ በቃ የሆነ እንዴት ነው? እሱ ሲጀመር እዛ ቦታ ቤተሰብ ድረስ ሲሄድ የሰዎች ላይ እይታ እንዲስብ፣ በቃ ያለው ክብር ለሰዎች፣ በቃ ሄድበት ምናምን ስላላችሁት ነው። እኔ በኮሜንት እመለሳለሁ። በጣም ደሳስ የሚሉ ዛሬ በቃ ጠንከር ጠንከር ያሉ ኮሜንቶች አሉ። በኮሜንት ነገ እመለሳለሁ። እግዚአብሔር ሰላም አሳድሮን አውሎን፣ ከተገናኘን ፍቃድ ከሆነ ነገር ኮሜንታችሁን እያነበብኩ ሀሳብ ለመስጠት እሞክራለኝ። ዛሬ ላይ ግን የራሴን ሀሳብ ነው መስጠት የምፈልገው። ስለዚህ መጀመሪያውንም ልሄድ ያሰበ እግር ቢሰበር አይቀር። ይሄ የኔ ግጥም ነው፣ ያዙት። የኔ አባባል ነው እኔ ያወጣሁት። ሌላ ሰው ያወጣው ካላሳውቁኝ፣ ለማንኛውም መሄድ ስላሰብክ ብቻ ነው፣ ሮጠ ሄና አጋጣሚ የተጠቀምከው። ሶሲና ልዑል የሄሉ የጀግና እህትና ወንድም ጠበቃዎች፣ ኔ ጠንበለል ደግሞ፣ ማንም ምንም ይበል እንዳይሰማ እንዳይሰማ አንተ ለእህት ማድረግ ያለብህን ነገር እስከ ጥግ ድረስ ሄደሃል። ፈረስ ያደርሳል እንጂ አይዋጋም። ከዚህ በኋላ ደግሞ ሄዱ ታስብበት፣ ሄዱ ደግሞ አስብበት። ቆፍጠንበይ። ለማንኛውም በጣም የምወዳችሁ መልካም ጊዜ ሆንላችሁ። ላይክ፣ ሼር ሰብስክራይብ እያደረጋችሁ እንደሆነ ተስፋ አደርጋለሁ። ባይ ባይ። መልካም ጊዜ።